ይሄ እንግዲህ በጣም ትልቅ መርከብ ነው። እዚህ ውሃ ላይ ይህን የሚያክል መርከብ ሲጓዝ እንግዲህ ሚራክን ነው። በጣም በጣም ረጅም በጣም ትልቅ አይዳ የሚባል መርከብ ነው። የሚነሳው ለስድስት ወር ምናምን ምናምን ነው የሚጓዘው ኢሮፕን አጠቃሎ የሚጓዝ ነው ይሄ ነው እንግዲህ ምን እንደሚያክል እንግዲህ ቤት አንድ ትልቅ ፎቅ ነው የሚያክለው። ግን በትንሽዬ በከተማ ውስጥ ነው አሁን ከሌላ ሀገር መጥቶ እዚህ ሰዎች ያራግፋል፣ ሰዎች ይጭናል እና ይሄ ቱሪስቶች ይወርዳሉ ሀገሩን ያዩ እና ከተወሰኑ ተወሰኑ ሰዓት በኋላ እንደገና ጉዞ ይጀምራል ማለት ነው። ይሄ ሁሉ እንግዲህ ፎቅ ነው የሚመስለው። ይሄ ሁሉ ይሄ ሁሉ ስንትና ስንት ደረጃ አለው? ወደ ስምንት ደረጃ ነው ያለው ላይ ያሉት ማለት ነው። ከታች ደግሞ ሶስት ደረጃ አለ። ወደ አስራ አንድ ደረጃ ያለው ነው እንግዲህ ቁመቱን የምታዩት ከዚህ አንስቶ እስከዚህ ድረስ እስከዚህ ድረስ እንግዲህ መርከብ ነው። በትንሽ ይሄ ውሃ ላይ ይሄን የሚያክል ግዙፍ ነገር ይሄን የሚያክል ትልቅ ነገር ስንትና ስንት እቃ ስንትና ስንት ሰው ተሸክሞ የእግዚአብሔር ስራ ግን የሚደንቅ ነው። በጣም በቃ የሚገርም ነው። ይሄ አሁን መጥቶ ጠዋት ገብተው ነው ሰዎች ያሁን ይጓዛል። ትንሽ ቆይቶ ዞር ዞር ብሎ ቱሪስቶች ሀገር ምናምን ያዩና ከዛ ጉዞ ይጀምራሉ ማለት ነው። ልክ ክረምት ሊያልቅ አካባቢ ነው መምጣት የሚጀምሩት። ሰመር ከዚህ ራሱ በጋ ላይ ከዚህ ራሱ በጣም የሚበልጥ ከዚህ በት የተለቀ ይመጣል። አንዳንድ ጊዜ በጣም ሰው ሰው ሚራከን ይሆን። በጣም የሚደነቅና በጣም ብዙ ህዝብ ወጥቶ ሊያያቸው የሚመጡ የሚወጡ መርከቦች አሉ። ሰው በቃ ይጠራራል። በቃ በጣም የሚገርሙ ከስንት አንድ ጊዜ ብቅ ሚሉ የሚመጡ ከዚህ በጣም የሚበልጡ እንትኖች መርከቦችም ይመጣሉ። ሁል ጊዜ ባይሆንም ይሄ ይመጣል፣ ይታወቃል። አይዳ ትልቅም አለው፣ መሀከለኛም አለው፣ አነስ ያለም አለው። ግን ይሄ በጣም ትልቁ ነው። ሰው ፎቶ ያነሳል። ቱሪስቶች ናቸው የተሳፈሩ ሰዎች። ይወርዳሉ ሻይ ቡና ብለው ቁርሳቸውን በልተው ጉዞ ይጀምራሉ ማለት ነው። የዚህም ሰው ሊያይ ይመጣል። እላይ ልጆች ጫፉ ላይ ልጆች እየተጫወቱ ነው። ልጆች ሲጫወቱ ይታያል። እላይ ጫፉ ላይ መሸራተቻ ምናምን አለው ያሳያል። እንግዲህ በጣም በቃ የእኔ እንጃ፣ እግዚአብሔር ስራ ያስተንቃል። ይሄን የሚያክል ነገር ይሄን የሚያክል ግዙፍ ነገር በውሃ ላይ ሲሄድ ይሁን፣ እንግዲህ እዩት፣ አገር ምድር የወረሰ መርከብ ነው። ከዚህ ደግሞ በጣም በቃ የዚህ አካባቢ ሰው ራሱ ተደንቆ ወጥቶ የሚያያቸው አንዳንድ ጊዜ አልፎ አልፎ የሚመጡም አሉ። የዚህም የሚደንቅ ነው። የሚገርም ነው። የሚገርም የሚደንቅ ነው። ይሄ ከፊል ለፊቱ ነው። አሁን መሄድ ይቀጥላል ማለት ነው። ወደ ታች አድርጎ ነው የሚሄደው። እንግዲህ ከዚህ ጀምሬ እስከ ታች ድረስ አሳያችሁ። ኤው፣ የሆነ ፎቅ በቃ አለ የተባለ ትልቅ ብዙ ፎቅ የነው የሚመስለው ቁመቱ ርዝመቱ በቃ አንድ ሀገር ነው እና የእግዚአብሔር ታምር የሚታይባቸው ምናምን ማለት ነው።